ሰላም ጤና ይስጥ ለኢትዮጵያውያን እና ትውልደ ኢትዮጵያውያን ባለም ዳርቻ ያላችሁ ሁሉ ሰላማችሁ ይብዛያሉ። ወቅታዊ እጅግ የሚገርም መረጃ ጀለሽ ቀርብ ያለ እስከ ፕሮግራሙ ፍጻሜ ከኔ ጋር ተቆይዞን በአገሮት እየጠየቁኝ ቀዳሚ አደርገው እንግዲህ ከወልዲያ ጋይንት ወጣ ብሎ በሚገኘው ጎብ ጎብ ተብላ በምታውቁ ልዩ ቦታ ላይ እንግዲህ ሁለት ተሳቢ መኪና በፋኖ ተደብድቦ ሙሉ በሙሉ የጫነው ናፍጣ ጥቅም ውጭ ሁኗል። ሹፌሮችም ታግተው ለጊዜው ተወስደዋል። ለአማራ የሚታገለት ተቆረቆረለታለው የሚለው በተግባር በተጨባጭ የምናየው ውጤት ይህ ይመስላል። ከዚህ ጋር የይዘ ንጹሐን ዜጎች ለጥቃቱ ሰለባ ሆኑ የሚባሉ ብራቃት ላይ ወደሚመስለው እጃቸው አልፋለኝ ጉዳዩ እንደዚህ ነው። ብራቃት ማለት ከባህር ዳር 35 ኪሎ ሜትር መራዊ ትገኛለች። ከመራዊ ደግሞ እንግዲህ አንድ 6 ኪሎ ሜትር እቃ በምትገኘው ቀበሌ ከተማ ላይ ነው። አዲስ ተመራቂዎች ወደ ብራቀት በሚያቀኑበት ጊዜ ትንኮሳ በማድረግ ነው የከፍተኛ ኪሳራ ያስተናግደው። ንጹሐን ዜጎች ሽፋን በማድረግ እንግዲህ ትንኮሳ በማድረጉ እነሱም ከፍተኛ ኪሳራ ሲያስተናግድ ንጹሐንም በዛ አጋጣሚ ከፍተኛ ኪሳራ ደርሶባቸዋል ማለት ነው። ይታወቃል በፊትም ብዙ ጊዜ ዘግ ይበላቸው አቃለሁ። ብዙ ጊዜ ግንባር ለግንባር አይገቡም። ሽፋን የሚያደርጉት ንጹሐን ዜጎች ነው። ይህ መቶ ፐርሰንት የታወቀ በማንም በምንም ሽፋን አትስጡ። ይሄ ብቻ ሳይሆን ባጭሩ ለእናንተ ማረጋገጫ ሁለት ተሳቢን በጥይት ደብድባቹና ፍጣን ጥቅም ውጭ ማድረጉ አንዱ ትልቁ ማሳያ ማስረጃ ተጨባጭ ነው። ይህም በተግባር እኔ ስላየው ነው። ሌላኛው ጉዳይ ደቡብ ምዕራብ ሸዋ በዛሬ ሁለት ነው እንግዲህ ሁሉም መረጆች ማቀርብ ላቸው በደቡብ ምዕራብ ሸዋ በአማራ ክልል እንግዲህ መከላከያ ባደረገው ሸኒ የከፍተኛ ኪሳራ እጅ ከፍተኛ ኪሳራ አስተናግዷን በጣም ከፍተኛ ኪሳራ ወደ 56 የሚሆኑ እስከ መጨረሻ ሶስት ቀሪ ወደ ዳኛው እንደተሸኙ መረጃዎች እንዲሁም እየወጡ ይገኛል። በተለይ ቁሳቁስ የሚጠቀምባቸውን በርካቶች ወደ ሶስት ዝርዝር መግባት ብዙም አስፈላጊ አይደለም። ምክንያቱም ከፍተኛ የሆነ ሰራ ነው ያስተናግደው። በተቃራኒው ደግሞ እንግዲህ በዚው በደቡብ ሸዋ በደዋ ጨፋ ተብሎ በሚታወቀው ወረዳ ላይ የሰላምና አማራጭ በመቀበል በተለይ ደግሞ ይህን ሲያስተባብር ወይም ሲመራ የነበረው ሌንጮ ሌንጮ ቦሳና ተብሎ የሚታወቀው የትግል ስሙ ደግሞ ሀምዬ ተብሎ የሚታወቀው እና ባልደረቦቹ ከፍተኛ ቁጥር ያላቸው እንግዲህ በሰላማዊ መንገድ ይሻልናም በማለት እጃቸውን እስከ ነምር ትጥቃቸው ሰጠዋ ማለት ነው። እኛም ደስ ይለናል። ቀሪ ወንድሞቻችን በዚያ አይነት መንገድ እንድትመጡ መንገዱ ክፍት ነው ማለት ነው። ለአማራ የሚጠቅመው ለክልልም ለሀገር የሚጠቅመው ይህ አይነት መንገድ ነው። ሌላኛው ጉዳይ በዛሬው ዕለት በኤሌክትሪክ የሚሰሩ ተሽከርካሪ ትራንስፖርት መኪኖች በአዲስ አበባ እስከ መቶ የሚሆኑ ገብተዋል። እነዚህ በዛሬው ዕለት በነጻ ትራንስፖርት እየሰጡ ይገኛሉ። መቶ የሚሆኑ የህዝብ ትራንስፖርት በዛሬው እንግዲህ ስራ ጀምረዋል። ይህንም በነጻ ስራ አገልግሎት በመስጠት አድቨርት እያደረጉ ይገኛል። መቶ የሚያክሉ በኤሌክትሪክ የሚሰሩ የህዝብ ትራንስፖርቶች ማለት ነው። ከዚህ ጋር ተያይዞ ደግሞ ወደምናልፈው ቀጥታ የፌዴራል መንግስት በክልሎች ጠልቃ የመግባት አዋጅ ወይም ህግ አጽድቋን በዛሬ ለት ባደረገው ስብሰባ በከፍተኛ በሆነ በሙሉ ድምጽ በማለት በሚቻልበት ደረጃ ይህን ህግ አጽድቆ እንግዲህ ወደ ስራ የሚገባበትን በተለይ አወጣዊ ካለው አንጻር በክልሎች የፌዴራል መንግስት የመግባት መብቱ በተለይ ደግሞ ከፕሪቶሪያን ስምምነት ጋር አብሮ የሚሄድበት አንዱ ትልቁ ማሳያ የፌዴራል መንግስት እንግዲህ በህጉ መሰረት ጣልቃ እንዴት እንደሚገባ ህጎችን ያረቀቀበት ያጸደቀበት ሁኔታ ተመልክተናል ማለት ነው። በሌለኛው ጉዳይ ደግሞ ወደ 120 የሚደርሱ የአምቡላንስ እና መድኃኒቶች ወደ ትግራይ ክልል ገብተዋል። በዛሬ እለት እንግዲህ በጤና ጉዳይ የተጎዳውን የሰሜን ኢትዮጵያ በተለይ ደግሞ ትግራይ ክልል እሱን ለመደጎም የሚያክል በፌዴራል መንግስት ደረጃ እንግዲህ መቶ ሀያ የሚሆኑ አምቡላንስ ትራንስፖርት የሚያገለግሉ እና እንዲሁም ደግሞ የተለያየ መድኃኒቶች በዛሬው እለት ወደ ትግራይ ክልል ገብተዋል ማለት ነው። እጅግ ደስ የሚል ነው። በተቃራኒው ደግሞ እንግዲህ ቀሪ ወንድሞቻችን ሰበብ እየሰጠን ከማስተባበል ይልቅ ለሰላም ለሀገራችን ትልቁ ሚና የሚጫወተው በትክክለኛ መንገድ መታገል ወይም ደግሞ ሀሳብ መግለጽ የሚያስፈልግበት እሱ ብቻ ነው እንጂ ሌላ ሰበብ እየሰጠን ሌላ ስም እየሰጠን የምናደርገው ውጤት አይኖረውም። ይህ አሁን ለምሳሌ በብርቃት ላይ ዛሬ እነዚህ ንጹሐን ዜጎች ለጥቃቱ ሰለባ የሆኑት እነሱን ሽፋን በማድረግ የምታደሩ ትንኮሳ ነው። በመሪያ ላይም በተግባራዊ ተናን በገቢያ ቀን በአደባባይ ገብታችሁ ያደረጋችሁ እናውቃለን። ስራችሁ ደግሞ በአጭሩ ገለጻ ስለሚያደርግ የእናንተን ፕሮፋይል ምንም ሌላ ትንተና አያስፈልግም ማለት ነው። ስለዚህ ኢትዮጵያ ወደፊት ትሄዳለች፣ በትንሾች የማትቀለበሰው መሆኑን አመላካች መንገድ ነው። ኢትዮጵያ ለዘላለም ትኖር። ሌላ ቪዲዮ እስክንገናኝ ሰብስክራይብ በማድረግ ጠብቁን። ቻው።